ከተማችሁን ዞር ዞር ብዬ ተመለከቱት። ብዙ አርቲፊሻል ነገር ቢጎላበትም ያምራል። ወይኔ ጉድሽ ሜሪ! ወይኔ ጉድሽ ሜሪ! ጭራሻችን ተገላገልኩሽ፣ አንተ ደግሞ ተተካ። ወይኔ፣ በሰላም ነው እህቴ። ከመጣው ጀምሮ ልክ እንደ አባትሽ ገዳይ እየተመለከትሽ ነው። ቆይ ለምን አታውኝም ግን? ይቅርታ፣ ችግር ለመፍጠር ፈልጌ አይደለም፣ ወይ አስቤ አይደለም። የመጣው ይመጣታል እንጂ በአንድ ተራ ሰራተኛማ ከዚህ ቤት ተዋርጄ አልወጣትም። እሺ፣ ወይ እኔ ወይ እሷ ትወጣታለች። ለነገሩ እኔ ለምን እወጣለሁ? እሷ ምን ቅር ብላ ትወጣታለች እንጂ። ወይኔ ቀባለች ያለችው ነገርማ እውነት ነው። የሆነ የተበጠሰማ ችንጋ አለ። እውነት ግን አንታ የፍርቱና ወንድ ለምን ጠየቅሽኝ? ምንም አትመሳሰሉማ። አትማሰሉም ከሆነ ድብን አድርገን እንማሰላለን። ያው እንደሚባለው የእናት ሆድ ዝንጉርጉር። ወይ ደግሞ እንግሊዘኛው ምን ይላሉ? ዘማዘሩስ ፖማከዝ ሬንጀርስ ይባላል። ሰማሽ? ወይኔ ጉድሽ ቤሪ፣ ወይኔ ጉድሽ ሜሪ። ይሄ ቤት ግን በቃ የእብድ ስብስብ መገኛ ሆነ። እንደው አፈርሶን ሸንቃጤ፣ አፈርሶን እንልት፣ እንደው ፈላጅ ቆራጭ መሆንህን በተግባር እስኪያሳየ። ኧረ እባክሽ፣ ጭራሽ ልታስደበድብኝም አማራሽ። ወይኔ ጉድሽ ሜሪ፣ ወይኔ ጉድሽ ሜሪ። ተቃጠ የላችሁ፣ ትሰሙኛላችሁ? እኔማ ቤቴ ነው። እሺ እናንተ ናችሁ ያለ ያለቦታችሁ የተገኛችሁት። ደግሞ አንተኛው በደንብ ስማኝሽ እማማን ሂድና የሚያደረጉትንና እና ያሴሩትን ሴራ ያልገባኝ እንዳይመስሉት ኔ ቤሪ በላቸው። ሰምተኛላል ስር እየተናገረችው ነገር ገብቶሻል? ጠብዬ ሸንቁዬ እማማን ብቻ ሴረኛ ያለችውን ነገር ብቻ እንደው ነጥብ ለቆንጆ አድርገህ ሴ ሴቭ አድርግልኝ። እንዳት በሳኝ ነገር ያለው፣ እንዳት በሳኝ ሸንቁ። ተው ተው፣ ነገር ምን ሸንቁ። መቼም ከዚህ በፊት ምን ያህል እንደበደልከኝና እንዳስቀየምከኝ ታውቃለህ አይደል? ስለዚህ ቢሮ ድረስ የመጣሽው ልትነዛነዥኝ ነው ማለት ነው? ላስቸግርህ ነው የመጣሁት በዛውም ደግሞ ላደረስክብኝ ጉዳት ካሳ ይሆንሃል ካሳውን ታይሆንና እስኪ ወደ ጉዳዮሽ ግቢ ወንድሜ ሳይ ነግረኝ ድንገት ከክፍለ ሀገር መጥቷል የት ነው የመጣው አንተ ቤት ማለቴ የድሮ ቤቴ ማለቴ ነው እና ቤተሰቦቼ አሁንም ድረስ የሚያውቁት አንተን እንዳገባው እንደሆነ ታውቃለህ አይደል እና ብቻ ወንድምሽ ፊት እንደ ባል አስመስል ልትኝ ባልሆነ እባክህ እናትና አባቴ እንዲያዝኑብኝ አልፈልግም በዛ ላይ ደግሞ እኔ እናንተ አብረን ያለን መስሏቸው መልስ ለመጥራት እየተዘጋጁ እንደሆነ ሰምቻለሁ። ወይ ቆይ ቆይ ቆይ አንዴ። እና እኔ ክፍለ ሀገር ድረስ እየተጎተትኩ አብረሽ እንዴት ፈልገሽ ነው? ሌላ ሚስት አግብተህ ከዚህ በኋላ ከኔ ጋር ክፍለ ሀገር ምን ልትሰራ ትሄዳለህ? ይልቅ እባክህ ታዲያ ወንድሜ ይሄን ነገር ሰምቶ ክፍለ ሀገር ሄዶ ደግሞ ለቤተሰቦቼ እንዳይነግርብኝ እባክህ ተባበረኝ። ምነው ነው ፍርቱና፣ እየተፈጠረ ችግር አለ? ጓዟን ጠቅለ ላይ መጣችሁ እኔ ጋር መስሎኝ። ለማንኛውም ፍርቱና፣ ባወራሹ ጉዳይ ተስማምቻለሁ። አንቺ ወደ ቤት ሜድ ትሻለሽ። ፍርቱና፣ ምን አድርጊ ይመሰለሽ? ይሄ ልብሶችሽ ምናምን አዘገጃጅና ቤት ቁም ሳጥን ውስጥ አስገቢ። አሁን ሜድ ትሻለሽ። እየተፈጠረ ያለው ነገር ምንም ሊገበኛል ይችላል። ምንድን ይሄው የምታየው ነገር ነው እየሆነ ያለው። ፍርቱናን ከዚህ በኋላ ተነጥቃል። ፍርቱና ከኔ ጋር አብራ አንድ ሆናለች። ትዝታ ዘወትር ወደኔ የመጣ ትዝታ ዘወትር ወደኔ የመጣ እፎ የምልበት ህይወት የጊዜ አጣ ጠቡዬ ወይ ተኝቼ ስነሳ እዚሁ ቁጭ ብለሽ ታንጉራጉሪያለሽ። ይልቅ ሸንቁዬ እንዴት ነው በደንብ አረፍክ? ጠቦብዬለሽ ነው መሰለኝ። ድል ለ ጠብዬ አንድ ሳል ገላበጥ ነው የተኛሁት። ብታይ መቼ ሚቺ ሶፋ እሷ ሆና ነው የቻለች። በዚህ አቅሙ አሳዘነችኝ። ግን ውይ ሸንቁዬ አንተ እኮ አታፍርም። ገና በአንደኛው ቀን ስላንቺ ሳልምን ያደርኩት እንዳትለይ ብቻ እኔ ግርም የሚለኝ ይሄ ሳንነግርሽ የምታውቂው ነገር ነው። ሸንቁቁ ተው ተው እውነት፣ ቀስ ቀስ በል። ሰላሳ የሆነው በምክንያት ነው ሲባል አልሰማህም እ በአንድ ቀን እኮ ሁሉንም ነገር ጨራረስከው። ኧረ ቢያንስ እንኳን አንድ ሁለት ቀን እንኳን ይሁነን። ፈጠንን እኮ እውነት ፈጠንኩብሽ አይደል? አይ ሸንቅዬ በአንድ ኃይል ንፋስ ራሱ መች ይነፍሰዋል። ኤሊ በለው ንፋሱን። ከአንድ አንጻር ሲታይ ይህቴ ባለ ምነው፣ ቆየ ወይስ ዘውትር እንደዚህ እያመሸ ነው የሚመጣው? ምን ቢያመሽ ልትቆጣው ነው ወይስ ልትቀጠው? የኔ ቀልደኛ ሸንቁዬ፣ የሚሸነቋቁረኝ ነገር ግን ተው፣ ቆሳሰልኩ እኮ፣ ያው አንተ ከመጣ ቀን ጀምሮ ትከሻዬ። ሸንቁዬ፣ ተው ይህ ሽንቆራ ይቅርብኝ፣ ቁም ነገር። እኔ በህቴ ቀልድ አላውቅም። ሸንቁ፣ ቆይ፣ እኔ ቀልዳ አላውራ እንዴ? ነዌስ ቁም ነገሬ ነው የሚያስቀ። አንድ ሰው እህቴን ቢያስቀይማት እዚህ መሬት ላይ ረግጫው በቢላ ተፈፍቆ እንዲነሳ ነው የማደርገው። ይመስለኝ እናቴ፣ ዋናውን ሸንቁጤ፣ ገና አሁን እየተዋወቅኩት ነው እንዴ? ይሄማ እምቢ ብለው ሸክሌ ነው የሚያደርግ። እንግዲህ በመጨረሻ በዚህ እብድ ሀሳቤ የተስማማ ይመስለኛል። ሀሳቡ፣ ግን ጤነኛ ነው የሚመስለኝ። ቆይ ግን እንዴት ነው እስከዛሬ ይሄንን የመሰለ የሸክላ ጥብስ የመሰለ ሀሳብ ያልመጣልኝ እ አማትና ምራት ምን እየዶለታችሁ ነው? አንተን ላጠባለች በረንዳ ላይ እየዶለታችሁ የነበረውን ልበልህ። እንዲያው ለፍጥነቴና ለድፍረቴ ይቅርታ አድርጉልኝ ትዬ ሻንቁጤ። ተይው እንጂ በነጻነት ይጫወት። የእህት ቤት አይደል? እንደፈለግክ መሆን ትችላለህ። አፌ ቁርጥ ይበሉልዎት። ወይ በሞትኩት! ቁርጥ አምሮክ ነው እንዴ? አማትሽ ኮ እንዲያው አማችሽ ተጫዋሽ ናቸው። እታዲያ የእህትህን ቤት እንዴት አየኸው? ማንም ያስቸገረክ የለም አይደል? እረ የለም ብቻ፣ የልጆች ዘመድ በቃ። ይቅር በቃ። ምን ነው የተናገረችክ ነገር አለ? ንገረኝ። እንግዲህ የለክም? ማን የተናገረክ? ማግባቱን ሳግባ ታድዬ፣ ትዳር ጥሩ ነው። ማግባቱን ሳግባ ትዳር ጥሩ ነው ታድዬ። አግብቻለሁ፣ አግቢ እኔ ፍርቱናን ሳትለኝ ምን ነው እንደው ይህንን አፍሽ የምን ነው እግዚአብሔር በዘጋልሽ ጎዳ እንደዚህ ታይ ብሪቱ፣ ታይ ክፉ አትናገሪ። ያንቺም እኮ እንደሆነ አይታወቅም። ማለት ምን አንቺ ማለት እኮ ቤሪ የፈራረሰ ሰው ታውቂያለሽ ማለት አንቺም እኮ አበዛሽው። እረጋ ብለሽ ማባረር እኮ ትችይ ነበር። እንደ መረጋጋት ስታውቅ አይደል እንዴ? በዛ ላይ ደግሞ እኔን ጎዳና ብላችሁ እስደበኝ። ደግሞ ድንገት ሳላስበው ነው፣ እንደ እራሷ መታ የተከመረችብኝ። እንደ እራሷ አዎ ትዬ ምንድነው? አንቺ ማለቴ እርሶ ደግሞ ነገር ቶሎ አይገባትም ነው እንዲህ የሚገባት፣ እንደ እባብ ማለቴ እኮ ነው። ቆይ ከቤሪ ጋር የቆየ ቂማለሽ? ነው ትዬ እኔ አንቺ የእርሶን እናንተን ክብር ላስጠብቅ ብዬ ጭራሽ ቂማላቸው ይሉኛል ትዬ። ለእኔ ይሄ ነው የሚገባኝ። ቢሆንም ሁሉም ነገር መስመሩን ባያል ፍጥሩ ነው። እሺ አንቺ ጊዜ ቢሰጥሽ ለእኛም አትመለሽ? አይ ከዚህ በኋላ እነሱ ጊዜ ይመጣል ብለው ነው፣ እርግጠኛ ነኝ። ድሮ ድሮ ጥሩ ነገር የሰሩትን ራሱ እያሰቡ እየተብከነከኑ ለምን ጥሩ ነገር ሰራሁ እያሉ የሚበሰ ጫጩ ነው የሚመስለኝ። ለማንኛውም አሁን ወታለች አልወጣችም? አረ አልወጣችም። እን፣ የተራረፈ ተራረፈ የወዳደቀ ንብረት አላት። አረ ምኗ ያል ተነቃቀለ ነገር አለ። ታይ አይኗ ድቡ ድቡ ማለት ነው፣ የቀረው ሁሉ ነገሯ ተነቃቅሏል። ወይ እሱን ገብታ እየሰበሰበችው ናል። ወይ አንቺ፣ እርስዎ ከቻሉ ገብተው ያስወጣት በቃ የተንጨረጨርክ ትመስላለህ። እናትህ በጣም ተሳስተዋል ማለት ፍርቱና። ድጋሜ፣ በፍጹም ላንተ ማሰብ አልነበረባቸው። በዚህ ውስጥ እናትህ ያለችበት ይመስላል። አዎ፣ በትክክል እሳቸው። ሼም ካላያሳዟት በስተቀር ድጋሜ ወደ አንተ ልትመጣችል። እኔ የምልህ ፍርቱና፣ አንተን ስላልፈለገችክ ቅር ያለ ትመስላለህ። ቢያንስ እኔ ለእሷ ፍቅር አለኝ፣ ትልቅ ክብር አለኝ። ለማንኛውም፣ ከጨዋታው ውጪ ሆነሃል፣ ከሜዳ ወጥተሃል። ስለዚህ አርፈ ብትቀመጥ አይሻለም? ምስክር ሰላም ሳትለኝ ልታልፍ ነው እንዴ? እንዴት ነሽ ፍርቱና? መቼም ያ ታዲዮስ ነገሩን አጋኖ እንደነገረ ግልጽ ነው። የሆነ ፍንጭ ሲኖር እኮ ነው ነገሩም። የሚገኙ ባላሰብኩት ሰዓት ወንድሜ መጥቶብኝ ነው። ያው ቤተሰቦቼ ደግሞ እንዳገባው ነው የሚያውቁት እንጂ ታዲ በላይ ላይ ሌላ ሴት እንዳመጣብኝ አያውቁም። እና ወንድምሽን ለማሳመን ስትይ የማትወጂውን ሰው ደግመሽ ልታገቢ ነው? እንደ ባልና ሚስት ያው የውሸት እናስመስላለን እንጂ ልንጋባ አንችልም። እንዴት ነው ያን ሁሉ ግፍ የፈጸመብኝን ሰው መልሼ ማገባው? እኔ ግን አባቴ ሊመጣ ነው። የውሸት ሚስቱኝ ስልሽ እምቢ ያልሽ፣ እና እኔን ከታዲዮስ ጋር እያነጻጸርከኝ ነው። ከዚህ በኋላ በእናንተ ማል መግባት የሚያስፈልገኝ አይመስለኝ። ይህ ሁሉ ምስክር፣ አንተ ምን እንዳሰብክ ባላቅም፣ እኔ ግን የሁለታችን ግንኙነት ከማስመሰል በዘለለ ምንም ነገር የለም። ቆይ ግን ለመሆኑ እስካሁን ወንድምሽ ታዲዮስን አይቶታል? አላየውም። ለምን ጠየከኝ? የውሸትም ቢሆን እኔን ባሌ ነው ብለሽ ልታስተዋውቂን ትችላለሽ ብዬ ነው። እንደ ታዲዮስ የራሴ ባይሆንም ቆንጆ ቤት መከራየት ይችላሉ። አዝናለሁ ወንድም የሚያውቀው ቤት ይሄንን ነው። ሌላ ቤት አለው ይሄ የእናቱ ነው ብለሽ ልታሳምኟቸው። ምናልባት የታዲዮስ ሚስት አብረው ስላለች ሌላ ነገር ይፈጠራል ብዬ እታ። አለም ሁሉንም ነገር አስተካክላለሁ ብላኛለች። ከሆነ መልካም ይቅናሽ። ምስክር። አቤት። ቶ በቃ እንደሆነ ግን በጣም ትልቅ ሰው ነው ተማዘን። ትልቅ ሰው ነኝ እንዴ? ጭራሽ ማዘር አለኝ እኮ። እኔም እኮ ስጋ ይዞኝ እንጂ አንድ ፍሬ ልጅ ነኝ። ወጣት እኮ ነኝ። እኔ የምለው ሸንቁዬ፣ ስጋ ይዞ ነው ስጋውን ይዘ፣ ቀዷ እኮ አይጠገብም እኮ። ለዛ እኮ ነው ጣብሽዬ። ቆይ ባል ቀልድስ እንዴ? ቢቀርብኝ አጉል ቀልድ ለው ብዬ፣ ትከሻሽን ላስቦጫጭቀው እንዴ። እትዬ ለምን እኔ ቡናውን አላፈላም? አላፈላም ነው አላገነፋም። እውነት አሁን ከኔ ቀልድ ይልቅ ያስቅም ነበር። እህቴ በዚህ በፍቅር በተሞላ ቤተሰብ ውስጥ በመገኘትሽና እኔ በመኖርሽ በጣም ደስ ይለኛል። እንዲሁም ማየና አባዬ እርግጠኛ ነኝ ቢሰሙ ደስ ይላቸዋል። ካልክማ የቤቱ ትልቋ ድምቀት ፍርቱናዬ ናት። እኔ ምልሽ ቤሪ መኝታ ቤቷ ናት እንዴ? ሂጅ እስኪ ጥሪያት። ቆይ ግን ለምንድን ነው ቡና የምትጠጣው? ቡና ስለማይበላ። ቆይ አንቺ ጥያቄ መጠየቅ አይሰለችሽም? ሂጅና ጥሪያት ከእኛ ጋር መቀላቀል ከፈለገች ፈንጠር ብላ ትቀመጣለች። ወይ ጋሽዬ እድሜው ትረጅም ነው። እንደው ስናነሳዎት መጡ። ኑ ግቡ፣ ቁጭ በሉ። እንዴ ደክሞታል እኮ። ኑ ኑ ኑ፣ ጋሽ ኑ ግቡ። እናት ትከም ብሎታል እኮ። ኑ አረፍ በሉ። ፍርቱና፣ ባልሽ ይሄ እንዳይሆን ምን ነው አስጣላለሁ እንዴ

እኔ አቤት፣ እማዬና አባዬ ይሄን አለም ቢመለከቱ እንዴት ደስ እንደሚላቸው እውነትም። በረስ መዝጊያ፣ አቤት ቤተሰቡ ተሰባስበዋል። ዛሬ በጣም ደስ ይላል። ማሪ አንድ ውስጥና ያክስቱ ልጅ ናት። ያክስቱ ልጅ ናት እንዴ? ጠቡሽ እኮ ያጎቱ ልጅ ብላይ ነበረ። ያው ነው ያክስት ልጅ፣ ያጎት ልጅ፣ ኩታ ገጠም ናቸው። ኩታ ገጠም ማለፊያ ነው። ማለፊያ ነው። ቆይ ለምንድን ነው ተረጋግተሽ የተፈጠረው ነገር የማታስርጂኝ? ኬ እንደምጀምርልህ እኮ ገራ ገብቶኝ ነው። ጠባለች፣ ጠባለች ምን ደበደበች ምን ሰውነቴን ሁሉ መነቃቀል ነው የቀራት? ለምን ይሄ ሁሉ ነገር እየሆነብኝ እንደሆነ ግን ታውቃለህ አንተ። ስለማፈቅድ ስለምወደ ብቻ ነው ጠባለች። በፍጹም አንቺ ላይ እጇ አልተነሳችልም። የእጇ ነው የገረመ? እግሯንም አንስታብኛለች አልጋ ላይ ወጣ። በጣም ነው የደበደበችኝ። በጣም እየቀለድሽ ነው እንዲያልሽው። አረ እኔ በፍጹም እየቀለድኩ አይደል። ወደ እሷ እንመለሳለን። እናት እሷም ደበደበችኝ ልትይኝ ነው? ከሳቸው ሴራ እኮ እየጠባለች፣ ዱላ ይሻላል። አረ በፍጹም ይሉ። ታዲያ ከዛ ፍርቱና ከሚሏት ጋር ተባብረው አጃጅ አሏት። እስኪ ነገርሽን ግልጽ ታረጊልኝ። ይኸውልህ፣ ነገሬን ግልጽ ሳደርገው ሰውዬው የፍርቱና ወንድም አይደለም። በቃ ከእናተ ጋር ተመካክረው ያሴሩ ሴራ ነው። ሊሆን አይችልም፣ በፍጹም በቃ እኔ ሳውራ። አንድም ቀን ሊሆን ይችላል ብለህ አታውቅም አይደል? ቆይ አንቺ እንዴት ይህንን ነገር ልታውቂ ይቻልሽ? አወኩ። በቃ እኔ እናንተን ለማለያየት እናተ ምንም ነገር እንደሚያደርጉ አወኩኝ። በቃ እና፣ በግምት ነው እያወራሽኝ ያለሽው። እመነኝ፣ ይሄ ሰውዬ በእናተ ተገዝቶ የመጣ እንጂ እውነተኛ የፍርቱና ወንድም አይደለም። ቢሆንስ? የሆነው ነገር እንዳለ ነው ብንል፣ ራሱ ፍርቱና ቢሮ ድረስ መጣ። የውሸት ባሌ ልሁን ልትለኝ አትችልም። ምን ምን ምን የውሸት ባል ነው ያልከው ግን ለምን? ገረመኝ። ሲጀምር መኝታ ቤቱ ልቀቅ ተብዬ አይደልም እንዴ? አይገርምህም? አምኜ ለዛች አስመሳይማ አልገኝ አልለቅ። ግን እኮ እንደምረዳት ምረዳት ተስማምቻለሁ። ምንድን ነው የተስማማኸው? ተናገር እንጂ አብረሃት እዚያ አልጋ ላይ ልተኛ ነው እንዴ የተስማማኸው? ማለት የውሸት እኮ ነው፣ የውሸት እኮ ነው አደ ተው እንጂ እኔ የምታጃጅ እተሰማኝለ። እኔ ግን እስከምትወልዶ አልጠብቅም። ግን ከፈለግሽ አንቺም ደግሞ እዚህ መሆን ትችያለሽ። እንደሱ ከሆነ እስማማለሁ። ከምርሽን ነው? ሲቀልድ ነበረ። ድሮንስ አንተ ስራ፣ እኔ ላይ መቀለድ አይደል እንዴ? ቆይ ግን ለምንድን ነው ያፈቀልኩ? ለምንድን ነው ለእኔ ቅንጣት ታህል ስሜት ለሌለው ሰው እንደዚህ የምንገበገበው? እሺ በቃ አሁን ግድ የለሽም ተረጋጊ። ሻንጣሽን ይዘሽ ቡጭ ተብዬ፣ እንዴት ብዬ ነው የምረጋጋው? ምን ማን ነው እንደዚህ ያለሽ? እቴጊ ጠባለች ናታ። እራሴው ሳይቸግረኝ ከዛ ከጎዳና ሰብስቤ አምጥቼ ይሄው እላይ ላይ ጨፈረችብኛ። አንዴ ጸጉሪ አንዴ ጥፍሬን ስትነቃቅልብኝ ዋለች። ሽ የማንም መጫዎች አልሆንም። ለነገሩ ትዕዛዙን ከእናትን የተቀበለችው በጣም እርግጠኛ ነኝ። በስንት መከራ ከአንተ ብር ወስጄ የተሰራውትን ጥፍሬን እኮ ነው የነቀለችው። እስኪ እስኪ ንገረኝ ከዚህ በላይ ሞታል ተረጋጊ አሁንስ በጣም በዛሽ አንቺ ግን ትንሽ አበዛሽ አልመሰለሽም ምንድን ነው ጋሽ ለማንኛውም እኔ ከአንቺ ጋር ንግግር አልፈልግም ከዚህ ቤት ውጭ ልኝ እንዴ ቆይ ምን አረግኩኝ እናትህን ስለተንከባከብኩ ነው ይሄ ሁሉ ለእኔ ይሄ ነው የሚገባኝ ታዴ ቶ ለነገሩ ድሮ ማመዳፋሽ መሆኔን አውቃለሁ ቆይ የታዲዮስ ቤት ማን ነው የአማኑኤል እብዶች ሙማን መሰብሰቢያ ነው ያለሽ? እሺ ቢያንስ ያጠፋሁትን ንገረኝ። አንቺ ቤሪ ላይ እጅሽን ታነሻለሽ? ያበላሽን እጅ ትጎርሻለሽ። መቼ ነው ደግሞ እኔ እጄን? ጋሼ ሙቱ እኔ ከነጋም ጭራሽ አላየዋትም እንዴ። ኒቺ ልጅ በዚህኛው መንገድ አለመች ሲለ በዛኛው መንገድ ዞራ መጣቻትን። ጭራሽ ልክጅኝ ባልሆነ። እውነት ጋሼ ይኸው ካላመኑት ቤት ነው ያሉት፣ እሳቸውን ይጠይቋቸው። እኔ ጫፏንም ማነኳት። እሺ፣ የቤሪን ጥፍር ማን ነው የነቀለው? ጥርሷ ጥርሷ ይነቀላል እንደ ጋሼ። ጥፍሯን ያልኩሽ። ጥፍሯ ውይ፣ ጥፍሯማ ተነቃቃይ እኮ ነው ጋሼ። እንደ አንዳንዴ ከበድ ያለ ስራ ስትሰራ፣ ማለት ጫሟን ስትለብስ እኮ እየነቀለች እየሰካች እየተካከለች እኮ ነው የምትለብሰው። እንዲህ እንዳላገጥሽብኝማ ተበረልች አላህ ኩኝ ይወጣል አሁንስ በዛ እኔ ያቺም ተባረሻል ተባረሻል በጣም ምንድነው መቼም አይደለም አይ ልመጣ ነው ለማንኛውም ሁላችሁም እስከ ዛሬ ለሰጣችሁኝ ፍቅር በጣም አመሰግናለሁ ጥላቻውንም ጨምሮ ማለት ነው ወዴት ነው የምትሄጂው ሲጀመር ማን ነው ቤቱን ልቀቂ ያለሽ? እንዴ ታዲዮስ ነው ያክስቴን ልጅ ማለት ያጎቴን ልጅ ሚስቴን፣ ልጄን ማለት ዘመዴን ደበደብሽ፣ ጎጫጨርሻት፣ አካሏን አጎደልሻት ብሎ እሱ ነው ውጭ ያለኝ። እስኪ ትዬ ፍረዱኝ። እንደው አሁን ብሪቱ ተደብድቤያለሁ ትላለች። እስኪ የተደበደበ አካል ካላት እስኪ ገልጣት አሳየኝ። የእናቴ ስም ደግሞ ከየት ተመጣችው? ሸንቁ ደግሞ ባክ እናንተ ሀገር ነው የትልቅ ሰው ስም እዚህ? ጉዳዩ ሌላ ነው። አያችሁ አይደል? ስትሰድበኝ እያሰማችኋት ነው። አንቺ ራሱ ያለ ስሜ ስም ሰትሽ አይደል? እንደዚህ ልታባረሪኝ ያደረግሹ። እስኪ እንደው ተናገሪ ብሪቱ፣ እስኪ የሰውነት ሻ ካለ፣ የጎደለ ነገር ካለ፣ የተነቃቀለ ነገር ካለ እስኪ ገልጠሽ እዚህ አሳይኝ። ፀጉርን አለቀሽ ነገር፣ ፀጉርን አለቀሽ እና እኔ ምን ላርግሽ? የሚነቃቀል ነገር እያደረግሽ እኔ ምን ላርግሽ? ቂጥሽ ተነቃይ፣ አይንሽ ተነቃይ፣ ጭንቅላትሽ ተነቃቃይ፣ ተሰካኪ ሰው ሆንሽ። እኔ ምን ላርግሽ ታዲያ? ይችን ልጅ ገንዘብ አሰጥቼ ላባራት ነው። ኧረ እባክህ አንተ ማን ስለሆንክ ነው? ማን አባራሪ ማን ነው ያደረገት? ከፈለክ ቀጥረ ማባረር ቀጥራ ማባራር ትችላለህ። ድሮንም እኮ እኔ ጠላት ውስጥ ነኝ። ምን አለ ለእንግዳው እንኳን ክብር ቢኖራችሁ። ጠባለች፣ አሁን ሂጂና ልብስሽን አስቀምጪ። እማዬ፣ በድጋሚ ምንም አይነት ክርክር አልፈልግም። ጠባለች የቤታችን ሰራተኛ ናት፣ ሆናም ትቀጥላለች። ሰሚኛለሽ? ቤሪ፣ ወደ ተዘጋጀለች ክፍል ግቢ። ፍርቱና አንቺም ባልሽ ይዘሽ ግቢ። ማለት ማን ይዞ ነው? ወደ ክፍሉ ሄዳ አንዲ፣ ታዲያ ዝም አልክ። እኮ ሆነ ነገር አንቺ ወደ ክፍልሽ ሄጂ ብዬሻለሁ። ምን የተፈጠረ ነገር አለ? ምንም ችግር የለም። ትንሽ ያለ መግባባት ተፈጥሮ ነው። አሁን ብቻዬን መሆን ስለምፈልግ ሁላችሁም ውጡልኝ። ውጡልኝ አልኩኝ እኮ አንዳንዴ አልሰማ ሲሉ እንደዚህ ኮስተር ማለት ያስፈልጋል። ተረጋጋ። ያንተ ማረፊያ እስከሚዘጋጅ መጫወት ትችላለህ። ባሉ አይደለም